አምላክም ሰውም ነበር ወይስ ሰው ብቻ ነበር? አምላክም ሰው ነበር እያልኩ እኮ ነው። ስለዚህ አምላክ ይለምናል። በክርስትና ላይ ወደ አብ ነው ወደ አባቱ እኮ ነው ነው ነው አምላክም አይ በቃ እንደዚህ ከሁል ግድግድ ያለ አማርኛ እኮ ነው እንዳይገባ ያደረገው። አምላ ኢየሱስ አምላክ ነው፣ አብም አምላክ ነው። ወደ አምላክ ወደ ሆነ ወደ አብ ለምኗል። አምላክ ወደ አምላክ ለምኗል። አምላክ ወደ አምላክ ለምኗል። አምላክ ወይ ፍሱም ቆይ አንዴ ተረጋጋ፣ እመልሳለሁ። አንተ ወራ በሰራክ ሌላው ደግሞ ምን ይሄ አምላክ የተባለ ወልድ አብ ደግሞ አባቱ አይደለ? ስለዚህ ወደ አባቱም ለምን አትላለህ? ስለዚህ ቅድም ያልኩ ነው ወላዲ ስለሆነ አብ አባት ስለሆነ አምላክነቱ አይወሰድበትም። አባትነት አምላክነትን አይነጥቅም፣ ልጅነትም አባትነትን አያስወስድም። ስለዚህ ከአምላክ የተወለደ አምላክ ነው። ሁለት አምላኮች አሉ። አባትና ወልድን የወለደው አስመሰልከው። ቃል ነበር እኮ ነው የሚለው ቃል ነው የወጣው ከአብ እኮ ይናል ብለ በስጋ እኳ አደለም የወለደው ወላዲ ብለ እንዴት ተጠለዋ? ያ ቃል ምን ነበረ? ቃል እግዚአብሔር ነበር አይልም። ቃል ነበረ ይላል ዮሐንስ ወንጌል ላይ ቃል ነበር። ቃልስ እግዚአብሔር ነበር አይልም፣ ነበር ይላል እግዚአብሔር ነበር አይደል። በስጋ እንደወለደ አርገህ እኮ ነው የምታወራው አንተ። አዳምጫ፣ የራስሽን ብቻ ዝም ብለሽ ከምታወሪ። ቃልም እግዚአብሔር ነበር። በእግዚአብሔር ዘንድ የነበረው ያ ቃል ራሱ እግዚአብሔር ከሆነ ሁለት እግዚአብሔሮች አሉ። ሁለት እግዚአብሔር አለ። አንደኛው እግዚአብሔር አብ ነው፣ ስሙ አብ ይባላል። ሁለተኛው እግዚአብሔር ወልድ ይባላል ስሙ። ምክንያቱም አብ ወላዲ ስለሆነ አባት ተብሏል። ወልድ ደግሞ ተወላጅ ስለሆነ ልጅ ተብሏል። ልጅ የሆነ አምላክና አባት የሆነ አምላክ ሁለት አምላኮች አሉ። ልጅ የተባለው አምላክ ወደ አባቱ አምላክ ወደ ሆነው አባቱ ለምኗል። የለመነው ግን ከአብ የሚቀበለው ነገር ኖሮ አይደለም

ምን እንትን ምን ማታገኝ ነው ዘላነ ዘላነ ሽኩ አምላክ ትወልዳለች ይላል አንዱ። ወላን ዘላ ያለሽ እንጂ ምንም ዘላለ አንተ ራስህ ምንም የተጨበጠ ነገር ሶስት አምላክ አለ አልክ። ሶስት አምላክ ደግሞ አይባልም ትላለህ። ዞረ አብ ወደ ወልድ ወደ አብ ለመነ አልክ። ለምን ይለምናል ስትባል፣ አትቀባጥሪ። እስኪ በእናትሽ ከውሱ ጋር ላውራበት መጀመሪያ የምለውን ምን እያልኩ እንደሆነ ሳይገባሽ አንተ ራስህ ያያቀጠ ይሄ መልስ አደረበሽ አውራት እንደሆነ ምን ደምን ነው? አሁን ሁሱ የጠየቀኝ በትክክል የጠየቀውን ነው ያውቃል፣ የመለስኩት በትክክል ያውቃል። ከዛ በኋላ ወደሚቀጥለው ጥያቄ ይሄዳል። እንደዛ አይነት ጥያቄ አትጠይቅም እንዴ? ቆይ ስማኝ፣ አሁን ቆይ፣ እውነተኛው አንተ አሁን የምታወራው ስትጀምር፣ አንተ የምር አታውቅም ዝም ብለህ ነው ያወራ ያለው። ቆይ ልንገርህ አሁን እሱ የጠየቀኝን መጀመሪያ ነው መለኮት ምን ማለት ነው መጀመሪያ ቆይ አንተ አዋቂ አይደለ መለኮት ምን ማለት ነው መለኮት ማለት እየነገርኩ እኮ ነው መለኮት ማለት ገዢ ማለት ነው ሁሉን የሚችል ሶስት መለኮት ልንል አልችልም ምክንያቱ አንድ መለኮት ነው አለምን በአጠቃላይ በሁሉም ቦታ መለኮት ማለት ገዢ ማለት ነው ገዢ ማለት ነው ሁሉን አዋቂ ስንተኛ ነውኛው ዛሬ ሰልመ ነው። ገዢ ከሆነ መለኮት ማለት ገዢ ከሆነ አብ ገዢ ነው አይደለም? የአብ ገዢነት ከወልድ የተነጠለ አይደለም እያልኩ እኮ ነው ብራዘር፣ የሰማኸኝ አይደለም? ገዢ ነው አይደለም ወይ ገዢ ነው፣ ግን ከወልድ የተነጠለ አይደለም አምላክነቱ። ወልድም ገዢ ነው። ገዢ ነው፣ ግን ከወልድ ከመንፈስ ስለዚህ መለኮት ማለት ገዢ ስለሆነ አብ መለኮት ነው። በአብ መለኮት ነው። ቆይ በአባውን መለኮት ብለ ለመደበቃት ሞክር መለኮት ነው። በቃ አብም መለኮት ነው። ወልድም መለኮት ነው። አብም ገዢ ነው። ወልድም ገዢ ነው። ገዢነታቸው ግን የተካከለ ነው። ለምን አንድ የአምላካዊ ሐሳብ ስላላቸው በአንድ የአምላክ ልብ ስለሚያስቡ የሁለቱ ገዢነት ከአንዱ ከሌላው አይበልጥም አይተናነስም ማለት ነው እኮ እኩል ናቸው ማለት እኮ አይበላለጡም አይተናነሱም ማለት ነው እንጂ እያንዳንዳቸው አምላክ አይደሉም የሚል ትርጉም የለውም። ቆላሲያስ ቆላሲያስ ምዕራፍ ሁለት ከቁጥር ስምንት ምን ይላል መሰለን? እንደ ክርስቶስ ትምህርት ሳይሆኑ ሳይሆን እንደ ሰው ወግና እንደ አለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና በማን መልስልኝ። በማነው የመለኮት ሙላት በሰውነቱ ተገልጦ የሚኖረው? በክርስቶስ በክርስቶስ። ስለዚህ ክርስቶስ ምንድ ነው? መለኮት መለኮት፣ ሳይሆን አምላክ ነው። የመለኮት አንተ ያወራውን ራሱ እኮ ራስህ እኮ መለሰ። የማይገባ እኮ ፍጡሩ፣ እኛ እኮ ሰዎች። ራሱ የመለኮት ሙላት በውስጡ አለ አልከኝ። ስለዚህ መለኮት ነው አለ መጽሐፉ። ቆይ መለኮት ሆኗል። በቃ ምክንያቱም ስጋ መለኮት ስለተዋሃደው ወልድ የተባለው መለኮት ስጋ ውስጥ ስለተዋሃደ ያ ስጋ መለኮት ሆኗል አምላክ ሆኗል ሰውነቱን ሳይለቅ መለኮት ማለት አምላክ ነው ምንም በመለኮት እንደዚህ ብለ ተደብቀ የማይገባ ቋንቋ ውስጥ አትግባ ስለዚህ ሁለት አምላኮች አሉ ሶስት አምላኮች አሉ ሶስቱ አምላኮች አንደኛው አምላክ አብ ይባላል አብ ሁለተኛውን አምላክ ልጁን ወልዷል መንፈስ ቅዱስን ደግሞ አስርቷል። ነገር ግን ሶስቱ አምላኮች አንድ አምላክ እንላቸዋል። ለምን? በሶስት አካል ውስጥ አንድ የአምላክ ልብ ነው ያለው። ስለዚህ ሶስቱም በአንድ ቅጽበት አንድ አምላካዊ ሐሳብ ያስባሉ። አምላካዊ ሐሳባቸው አንድ ከሆነ ሶስቱ አንድ አምላክ ናቸው። ምክንያቱም በስልጣን እኩል ናቸው። ሰማይና ምድር ለመፍጠር የአብም ስልጣን ነው የወልድም ስልጣን ነው። የመንፈስ ቅዱስም ስልጣን ነው። የእኛ ትምህርት አይደለም። የኩነት ሦስትነት አታውቅም። ሲጀመር እኮ ሌላውንም ቢሆን የምታውቀው ከኦርቶዶክስ ወስደህ ነው እንጂ ምንም እናንተ አዋልድ አትቀበሉም። መንፈስ ቅዱስ የኩነት ሦስትነት ካላወቅህ ደግሞ ሥላሴ አይገባህም። ሱንቶ አድራሻ ነው ነው ኦርቶዶክስ ተ እ የመለኮት አንድነት ምን እንደሆነ አይገባ ሁለት የሚባለው ሲጀመር መዛጉም ሳይ አይደለም ይሄው አድራሻ ነው ነው ኦርቶዶክስ ተረ ተረ ተረ ሱንቶ አንተ ነህ እንጂ አሁን አምላክ ተወልዷል ስት አምላክ ስንት ነው አንድ አንዱ አምላክ ተወልዷል ስትባል ቀጥ ትላለህ ቀጣል አልኩም እኮ እኔ፣ አምላክ አይወለድም። አምላክ የተወለደው ሰው ነው የተወለደው፣ ኢየሱስ ግን። አምላክ ካልተወለደ ታዲያ ማን ነው ያዳነ? እየነገርኩህ እኮ አምላክ በስጋ ነው የተወለደው። አምላክ እና አምላክ በስጋ ተወለደ ማለት አምላክ ተወለደ ማለት አይደል? ማነው እንደዚያ ብሎ አስተማረው? አምላክ በስጋ ተወለደ ብሎ አስተማረ። አምላክ በስጋ አምላክ በስጋ ተወለደ ማለት ሰው ሆኖ መጣ። አምላክ ስጋን ተዋሃደ። ተዋህደ ተዋሃደ ምትሎ ለራስህ ተጠቀም፣ ለኛ አትጠቀም። እሱን አልተዋህደም። ምንድን ሆኖ ነው ታዲያ ተንሳፎ ነው ያለው? አይ ብቻ ቀጥሉ፣ ቀጥሉ፣ አውሩ። ምንም እኮ ልክ ዘለ ትገባለህ፣ ግን በኋላ አጣብቂኝ ውስጥ ትገባለህ። እውነተኛው ብዙ እውነቶችን ተናግሯል። እውነቱን ተናግሮ የመሸበት ማደር ነው። ሶስት አምላክ ናቸው። ሶስት አምላክ ናቸው ታቸዋል። ሶስት አምላክ ናቸው። ይህን አምላችሁ ተቀበሩ። ል ብራዘር ሁሱ ምን እንደ ታውቃለህ? ሶስቱ አምላኮች ል አንድ አምላክ የምንለው አንዱ ትልቁ ሚስጥር ምን መሰለቅ፣ አብ ልብ ነው የሶስቱም ልብ ነው። ወልድ የሶስቱም ቃል ነው። ተቋርጧል። ድምጽ እኛ ግን ነው እሺ